ፊደል አካዳሚ ኦንላይን ትምህርት ቤት ነው ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል የምናስተምራቸው የትምህርት አይነቶችም አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ ቴሌግራም ዋትሳፕ እየደወሉ መማር ይችላሉ ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተም በተመቻችሁ ሰዓት እያስተማረ ይገኛል። ሰላም፣ ውድ ቻናላችን ቤተሰቦች፣ በዛሬው ትምህርታችን የአማርኛ ፊደላትን እንዴት አድርገን በእንግሊዘኛ የአማርኛ ፊደላት ሀሁ፣ እንግዲህ እንደምታውቁት ነው። ሀሁ ፊደላትን እንዴት አድርገን በእንግሊዘኛስ መወከል እንችላለን? ማን ብለንስ እንጠራቸዋለን? እንዴትስ በተለየ መንገድ እናውቃለን? የሚሉትን አንድ ባንድ የማሳያችሁ ይሆናል። እዚህ ዩቱብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ ቤተሰብ ሁኑያ። ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እናንተን በተመቻችሁ በየትኛውም ሰዓት እየደወላችሁ መማር ትችላላችሁ። ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እንደምታውቁት የአማርኛ ፊደላት ሰባት ፊደላት ናቸው። ሰባቱም ፊደላት በእንግሊዘኛ ወክለን ስንጠራቸው እንዴት አድርገን እንጠራቸዋለን የሚሉትን ነው የማሳያችሁ። ከዚያ በፊት ለአማርኛ ፊደላት እንግዲህ 33 የአማርኛ ፊደላት አሉ። ለነዚህ እንግዲህ 26 የእንግሊዘኛ ፊደላቶች ውስጥ ነው መጥተው የሚተኩ። እንዴት አድርገን እናውቃለን የሚሉትን በደንብ ማወቅ አለባቸው። ይህን ቪዲዮ ውስጥ መጨረሻው ካልያችሁት በደምብ ትረዱታላችሁ ብዬ አስባለሁ። በደምብ ባሪዬ አሳያችኋለሁ። እያንዳንዱ የአማርኛ ፊደል የተለየ አንዳንድ ፊደል ስለሚሰጠው ያን የተሰጠውን ፊደል እናንተ ለይታችሁ ማወቅ አለባችሁ። ለምሳሌ ሀ ብንል ለሃ ኤች ትሰጣለች። ለብንል ለለ ኤል ትሰጣለች። በእንግሊዘኛው መ ብንል ለመ። ኤም ተሰጣለች። ሶ እነዚህን በደምብ ለይታችሁ እንድትይዙ ፈልጋለሁ፣ እንድታውቋቸው ፈልጋለሁ። እንን ከያዛችሁ ሌላውን በደምብ ታውቃላችሁ። እንግዲህ እንደምታውቁት ሀ ሁ ሂ ሃ ሄ ህ ሆ እንላለን። የአማርኛን ፊደላት የሃን ቤት ሰባቱን በእንግሊዝ እንዴት ነው የምንጠራው ብንል ደግሞ ለሃ ኤች ናት ብያችኋለሁ። ኤችን ከሁሉም ቦታ ትጥፉላት አላችሁ፣ እስከ ሄት እስከ ሆ ድረስ ላሉት አያችሁ፣ እስከ ሆ ድረስ። ሃ ስንል ኤች፣ ሁ ስንል ኤች፣ ሂ ኤች፣ ሃ ኤች፣ ሄም ኤች፣ ህ ኤች፣ ሆም ኤች። ነገር ግን ሌላ የሚጨመር እንግሊዘኛ ፊደል አለ በእያንዳንዱ ቤተሰብ ላይ ስለዚህ የሚጨመረው ነው እንጂ ሚለያይ ቋሚ ግን አንድ ሃ እንደሆነች ወቁ። ለሃ ኤች እንደሆነች፣ ሃ ስንል ኤችን ጥፈን ኤ፣ ሃ። ሃ ስንል ኤን ከጨመርናት ሃ ሚል ድምጽ ይሰጣል። ኤች ኤ፣ ሃ ይባላል። ሁ ስንል ኤችን ጥፈን ዩን እንጥፋለን። ዩ እንግዲህ ይዋት፣ ዩ ሁለተኛ ፊደል። ዩን ከጣፍን ሁ እንላለን። ኤች እና ሁ። ሂ ስንል ደግሞ ኤችን ጥፈን አይን ብንጨምር ሂ የሚል ድምጥ ይመጣል። አይን ስንጨምር ሂ። ሁ ላይ ደግሞ ዩ ነው ብያቸዋለሁ። ሃ ላይ ኤ። እንደገና ይቻ አራተኛዋ ሃ ስትሆን ድምጧ ተመሳሳይ ነው። ከዚህ ጋር ተመሳሳይ ስለሆነ ሃ እንላታለን። ኤን ነው ምንጨምር ሄ ስንል አምስተኛ ፊደላት ላይ ሁለት አናባቢ እንግሊዘኛ ይጨመራል። እስካሁን አንዳንድ ነበር የጨመርንባቸው ከኤች ላይ አንዳንድ ነበር። እዚህ ግን ሁለት ይጨመራል። ማንና ማን? አይንና ኢን። አይ በፊት ናት፣ ኢ በኋላ ናት። እንዳታቀያይሩ ኢና አይ እንዳታረጉት። አይ ኢ ኤች አይ ኢ ሲሆን ሄ እንላለን ምንም ነገር ሳይጨመርባት ኤች ብቻዋን ስትሆን ህ። እንደገን ኦን ስንጨምርባት ከኤች ላይ ኦን ስንጨምር ሆ። ስለዚህ ኤች ኤ ሀ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሀ፣ ኤች አይ ኢ ሄ፣ ኤች ብቻዋን ህ፣ ኤች ኦ ሆ ብለን እናነባለን። አሁን በደንብ መከታተል አለባችሁ። ይህን ጨርሰን እንዴት እነዚህን እንጨምራለን የሚሉትን በደንብ እነግራችኋለሁ። በአጭር መንገድ፣ በቀላል መንገድ ነው የሚጨመሩ ፊደላት የምታውቁ እንጂ እያንዳንዱ ላይ የተለያየ አጨማምር ስላልሆነ እንድትረዱ ትፈልጋለሁ። ለንስንጥፍ ኤል ናት ቋሚ ለለ ቋሚ ኤል ብቻ ትሆናለች። ሌሎች የሚጨመሩትን እናያለን። ከኤል ላይ ኢን ስንጨምር ኤል እና ኢ ለ ኤል ዩ ሉ ኤል አይ ሊ ኤል ኤ ላ ኤል አይ ኢ ሌ ኤል ብቻዋን ል ኤል ኦ ደግሞ ሎ ብለን እንጠራለን። እንግዲህ እንዳሳየኋችሁ ኤል ቋሚ ሆና አናባቢ ይጨመራሉ። እነዚህም በደመ ያዝ ነው ኤምን ስናይ ደግሞ ለመትሰጥና ኤም ላይ ኢን ስንጨምር ኤም ኢ መ ኤም ዩ ሙ ኤም አይ ሚ ኤም ኤ ማ ኤም አይ ኢ ሜ ኤም ብቻዋን ም ኤም ኦ ሞ አሁን እዚህ ላይ ማየት ያለባችሁ አንድ ነገር ከመጀመሪያ ፊደላት ላይ ኤች ለሃ፣ ኤል ለለ፣ ኤም ደግሞ ለመ ሰጠን። ነገር ግን ምንጨምራቸው ፊደላት ከሁሉም ላይ ተመሳሳይ ነው። ከሃ በስተቀር ከሁሉም ላይ ኢ ኢ እንጨምራለን። ኤል ኢ ለ፣ ኤም ኢ መ። እዩት። ከሁ ላይ ኤችን ሰጠን ዩ ከለ ላይ ኤልንሰጠን ዩ ሉ ከመ ላይ ሙ ስንል ኤምንሰጠን ዩ ሙ ዩን ስንጨምር ሁለተኛ ፊደላት ናይ ነው ማለት ነው እያችኋት ቋሚው ፊደል እንዳለ ሆኖ ሁለተኛ ፊደላት ላይ ዩ ይጨመራል የመጀመሪያ ፊደላት ላይ ኢ ይጨመራል ብያችኋለሁ ከሀ በስተቀር ሀ ግን የተለየ ኬዝ ነው ኤን ነው የምጨምር ወደ ሶስተኛ ፊደላት ላይ ደግሞ አይን መጨመር ነው። ካሉት ፊደል ላይ አይን አይ አይ አይ ስንጨምር ሶስተኛ ፊደል ሂ፣ ሊ፣ ሚ ይሆናል። እያችሁ ከአራተኛ ፊደላት ላይ ኤን መጨመር ነው። ተመሳሳይ ሃ፣ ላ፣ ማ ይሆንልናል። ኤች ኤ ሃ፣ ኤል ኤ ላ ኤምኤ ማ እሺ አምስተኛ ፊደላት ከሁሉም ላይ ምን ይጨመራል ሁለት አናባቢ አይና ኢን መጨመር ነው አምስተኛ ፊደል አይና ኢን ስንጨምር አምስተኛ ፊደል ይሆናል ኤች አይ ኢ ሄ ኤል አይ ኢ ሌ ኤም አይ ኢ ሜ ይሆናል ስድስተኛ ፊደል ምንም አይጨመርባቸውም ሁሉም ላይ ምንም ሳይጨመር ሲቀር ምን ይሆናሉ ህ ል የሚል ድምጽ ይሰጣሉ። ሰባተኛ ፊደል ላይ ኦን መጨመር ነው። ኦን ሆ፣ ኤች ኦ ኤል ኦ ደግሞ ሎ፣ ኤም ኦ ሙ። ስለዚህ እናንተ በደንብ አርጋች ማየት ነው። ቀጣይ ደግሞ ረን እንያት። ረ ለረ ምትሰጥ ቋሚ አር ናት። የእንግሊዝኛ ፊደል ለረ አር አር ኢ ስንጨምር ራ

ቀጣይ ሳ ናትች ሳ ለሰ የምትሰጥ ቋሚ ኤስ ናት። ኤስ የእንግሊዘኛ ፊደል ኤስ አትቀየርም ማለት ነው። ስለዚህ ኤስ ላይ ኢን ስንጨምር ሳ፣ ኤስ ኢ ሳ። ከኤስ ላይ ዩን ስንጨምር ኤስ ዩ ሱ። ከኤስ ላይ አይን ስንጨምር ኤስ አይ ሲ። ከኤስ ላይ ኤን ስንጨምር ኤስ ኤ ሳ ከኤስ ላይ አይ እና ኢን ስንጨምር ሴ፣ ከኤስ ላይ ምንም ነገር ሳይጨመር ሲቀር ስ፣ ከኤስ ላይ ኦን ስንጨምር ሶ እንላለን። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሽ፣ ሸ ላይ ደግሞ ሁለት ቋሚ ፊደላት ይሰጣል። ኤስ እና ኤች ቋሚ ለሸ ናቸው። ኤስ እና ኤች አይቀየሩ። ስለዚህ ከኤስ እና ኤች ላይ ኢን ስንጨምር ሻ፣ ኤስ ኤች ላይ ዩ ስንጨምር ሹ፣ ከኤስ ኤች ላይ አይ ስንጨምር ሺ፣ ከኤስ ኤች ላይ ኤን ስንጨምር ሻ፣ ከኤስ ኤች ላይ አይና ኢን ስንጨምር ሼ ከኤስኤች እንዳልባሉበት ምንም ሳይጨመር ሲቀር ሽ፣ ኤስ ኤች ላይ ኦን ስንጨምር ሾ። ሻ ሹ ሺ ሻ ሼ ሽ ሾ ብለን እንጠራለን። ስለዚህ ለረ አርን፣ ለሰ ኤስን፣ ለሸ ኤስና ኤችን ሰጠን። እንግዲህ የመጀመሪያ ፊደላት ላይ አይን ስንጨምርባቸው የመጀመሪያን ፊደላት ይሰጡናል። ሁለተኛ ፊደላት ላይ እንግዲህ ከአር ላይ ዩ ከኤስ ላይ ዩ ከኤስ ኤች ላይ ዩ ስንጨምር ሁለተኛ ፊደላት ሰጡን፣ ሩ ሱ፣ ሹ እንላቸዋለን። አራተኛ ፊደላት ላይ አይን ስንጨምርባቸው ካሉ ተቋሚዎች ላይ አይን ስንጨምር ሶስተኛ ፊደላት ላይ ድምጣቸውን ይሰጡናል አር አይ ሪ ኤስአይ ሲ ኤስኤችአይ ሺ ይላሉ አራተኛ ፊደላት ላይ ደግሞ ማን ይጨመራል ራ ስንል አሁን ኤ ሳ ኤ ሻ ኤ ብያችሁ ስለዚህ ኢ ዩ አይ ኤ ከመጀመሪያ ፊደል ኢ ሁለተኛ ፊደል ዩ ሶስተኛ ፊደል አይ አራተኛ ፊደል ኤ የሚል ድምፅ ይጨመራል። አምስተኛ ፊደል ላይ ደግሞ ሁለት ይጨመራል፣ አይና ኢ አይ ኢ የሚል ሁለት ይጨመራል። አር አይ ኢ ሲሆን ሬ፣ ኤስ አይ ኢ ሴ፣ ኤስ ኤች አይ ኢ ሼ። ስለዚህ አይ ኢ ሲጨመር አምስተኛ ድምጽ ላይ ይሆናሉ። ምንም ሳይጨመርባቸው ብቻ ለውክልና የተሰጡት ቋሚዎች ሲሆኑ ግን ስድስተኛ ፊደል ናቸው እንላለን። ር ስ ሽ እንላለን። አሁን ይሄን ለምሳሌ እንዲሁም ኦን ስንጨምርበት የመጨረሻ ድምፅ ይሆናል። ከአር ላይ ኦ ሮ፣ ከኤስ ላይ ኦ ሶ፣ ከኤስ ኤች ላይ ኦ ሾ ይሆናል። ስለዚህ እናንተ የመጀመሪያ ድምፅ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ አያስጨምሩም ሰባተኛዎች ኦን እንደሚያስጨምሩ ከዚህ ከመጀመሪያውም ነግሬያቸዋለሁ። ሁለተኛው ላይም ተመሳሳይ ስለሆነ በደንብ አድርጋችሁት እንግዲህ፣ ለዚህ የቱ ቻናል አዲስ ሆናችሁ ላይክ ሰብስክራይብ በማድረግ አበረታቱ ቤተሰብ ሁኑ። ቀጣይ እንግዲህ የቀሩ ፊደላትን በደንብ አድርጌ ይጅላችሁ እመጣለሁ። ሌሎች የቀሩ የእንግሊዝኛ ፊደላትን በአማርኛ እንዴት አድርገን ማንበብ እንደምንችል እየተካው አንድ ባንድ የማቀርብላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ላይክ ሰብስክራይብ በማድረግ እስካሁን የተከታተላችሁትን ይመስላል። ለቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ፣ መልካም ጊዜ። ኦንላይን መማር የምትፈልጉ በዚህ ስልክ ቁጥር የደወላችሁ ተማሩ። መልካም